ጋር ስለዚ ሲን ሻርማ ሰርተናል ማለት ነው። ሻርማ በዶሮ እዚህም እንደዛው። አሁን ቀጥታ ፍሩ ነው የሚከተው ማለት ነው። ፍሩን የሰራ ነው ሁሉ ማለት ነው። ውስጡ ዶሮ አለ ማለት ነው። በዶሮ ነው የሰራ ነው። አሁን እየበሰረ ነው። እችም ያውሷ ነው። እችም ያው እዚህ ደግሞ ሻርቦኮ የተሰርተ ነው። እዚህ ቀይ መኮረኒ ሊሰራ ማለት ነው። ሶሱን ሰቻ ለአሁን መኮረሩ ቀጥታ እዚህ ጋር ነው የማደባልቀው ማለት ነው። እዚህ ደግሞ ለሰውየው ሳማክ ሊሰራ ነው። ይሄን ነው ኩዳር ጠብሸዋለሁ ማለት መጀመሪያ ቀቀድኩት፣ ከዛም በኋላ እንደዚህ በቅመም አማራርኩበት እና በዚህ ትንሽ ጠበስኩት ማለት ነው። መኮረሩ እዚህ እየበሰለ ነው። ከአታክልቱ ጎን ይህን ይህንን አሳ አሁን ቀመም እና ከዛ ፍሩን ከታለው ማለት ነው። ኩዳሩን በጎን ይህንን አሳ በጎን፣ ከዛ ደግሞ ነጭ ሽንኩርት አንድ ሰዓላ እንደዚህ ነው የሚበላ ሰው ማለት ነው። እቃው ምንም አይቀንስም።